ጤናማ ግንኙነት የሚለውን መጀመሪያ ማወቅ ያስፈልጋል አይደል ስለዚህ ጤናማ የግንኙነት ህይወት ወይም የወሲብ ህይወት የሚለው ምን ምን ማሟላት አለበት የሚለውን እንዲህ ስለዚህ የመጀመሪያው ሙቹዋል ሪስፔክት ያለው መሆን አለበት ግንኙነቱ የሚደረገው በሁለት ሰዎች መካከል ነው አይደል ስለዚህ ለሁለቱም ሰዎች መከባበር ያስፈልጋል ስሜት መጠባበቅ ያስፈልጋል ፈቃድ ያስፈልጋል ከዛ ደግሞ ግንኙነቱ ሴፍ መሆን አለበት ያ ማለት በዛ ግንኙነት ማንም መጎዳት የለበትም ማንም ያላሰበውን ኃላፊነት መውሰድ የለበትም። ለምሳሌ ሴቷ ሳታስበው እናት መሆን የለባትም። ወንዱም በተመሳሳይ አባት መሆን የለበትም። በግንኙነት የሚተላለፉ በሽቶች ማናቸውም መያዝ የለበትም። ስለዚህ ሴፍ መሆን አለበት። ከዛ ሀፒነስ መኖር አለበት በዛ ግንኙነት። ስለዚህ ደስታውም ሼር የሚደረግ መሆን አለበት። በግንኙነቱ አንድ ሰው ብቻ ተጠቃሚ መሆን የለበትም። ከዛ እርካታ ያለው መሆን አለበት ማለት ነው። ስለዚህ እነዚህን ነገሮች ሲያሟላ ግን ጤናማ እንለዋለን። ከነዚህ አንዱን ካላሟላ፣ ፈቃድ ከሌለው ጤናማ አይደለም። ሴፍ ካልሆነ ጤናማ አይደለም። ደስታ ለአንድ ሰው ብቻ የሚሰጥ ከሆነ ጤናማ አይደለም። እርካታም ለአንድ ሰው ብቻ ከሆነ ጤናማ አይደለም ማለት ነው። ስለዚህ ወደ እኔ ጋ ለየትኛው ሕክምና ነው የመጣው የሚለው ይወስነዋል ማለት ነው። እንግዲህ ወንድም ሴትም ሊታከም ይመጣል። እንደ ችግሮቻቸው ያለውን ነገር አይተን የህክምና አማራጮች እንሰጣቸዋለን ማለት ነው። ወንዶች ዴይሊ እንደዚህ አይነት ነገር ቢያደርጉ ችግር የለባቸው፣ ችግር የለብንም። ወደ ሴቶች ጋር ግን ስንመጣ ብዙ አይነት ነገሮች አሉ። ከሆርሞን ጋር የሚገናኝ ሬዲያ ለመሆን ከዛ ደግሞ ወደ ትዳር ሲገባ ደግሞ የወንድ ይጨምራል የሴት ይቀንሳል ምናምን አይነት ነገሮችን ሰማሁኝ እና እንደዚህ አይነት ነገር ሲያጋጥም ምንድነው መፍትሄው? እንግዲህ ፍላጎት የሚባለው ምንድን ነው ባለ ሁኔታዎች ፍላክቹዌት የሚያደርግ ነገር ነው። ቋሚ ነገር አይደለም። የግንኙነት ፍላጎት አንድ ሰው የመጀመሪያ ጊዜ ላይ ጤናማ የሚባል የግንኙነት ፍላጎት ሊኖር ይችላል። ከዛ ደግሞ ሊጣፋ ይችላል። ሊመለስ ይችላል። ስለዚህ እድሜም ይወስነዋል። ለምሳሌ ፒቨርቲ የምንለው ላይ ወይም ጉርምስና ላይ ወንድም ሴትም ከፍተኛ የወሲብ ፍላጎት ሊኖራቸው ይችላል። በተለይ ወንዶች እስከ ሀያ አጋማሽ ላይ የወሲብ ፍላጎታቸው ከፍ እንዳለ ጥናቶች ያሳያሉ። ሴቶች ላይ ደግሞ ሰላሳ ቤት አካባቢ የወሲብ ፍላጎታቸው ከፍ ሊል ይችላል። አንዳንድ የሆርሞን መለዋወጥ ሲኖር ሴት ልጅ ለምሳሌ ማረጥ ካለ በመሀል መውለድ ካለ የወሲብ ፍላጎቶቿን ሊቀንሱ የሚችሉ ነገሮች ናቸው። ወንዶች ላይም የተወሰኑ ነገሮች ፍላጎት ሊቀንሱ ይችላሉ። አንዳንድ ኤክስፒሪያንሶች አሉ አይደል የሚደረጉ ለምሳሌ ለምሳሌ መጠጥ መጠጣስ ሊሆን ይችላል። መጠጥ ይቀንሳል። አዎ ይቀንሳል። እንዲሁም ሰዎች ከጠጡ በኋላ እንደዚህ አይነት ነገር የማረግ ፕሮባቢሊቲው ከፍተኛ እንደሆነ ደግሞ በብዙ አይነት መልኩ እንመለከታለን። ምናልባት ከፍላጎት ጋር የተያዘ ሳይሆን የሚሆነው ቆይታ ላይ፣ ከመጠጥ በኋላ ብዙ ሰዎች ቆይታቸው እንደሚሻሻል ይነግሩኛል ሲመጡ። ያ ማለት ምንድን ነው? በኖርማል ግንኙነት መፍጠን የነበረባቸው ወንዶች ጠጥተው ስሜት ኖሯቸው ወደ ግንኙነት ከገቡ በኋላ ግንኙነታቸው ሊቆይላቸው እንደሚችል ይነግሩኛል። ስለዚህ እንደ መፍትሄ እየተጠቀሙት ነው ያንን ነገር፣ እንደዛም ይጠቀመዋል። ያው አንዳንድ ነገሮች ስለሚገናኙ ነው እንጂ አልኮል ስለጠጡ ፍላጎታቸው ተነሳስቷል ማለት አይደለም። መጠጥ እንዴት ይቀንሳል የሚለውን ማየት እንችላለን። ለምሳሌ መጠጥ የሚሰራው አንጎል ላይ፣ አንጎል ውስጥ የሚያነቃቁ ነገሮችን መቀነስ ነው ስራው፣ ኤግዛይታተሪ የምንላቸው ነው። ኢኒቪተሪ ኢፌክት ያላቸውን ነገሮች መጨመር ነው ስራው። ስለዚህ መጠጥ እየተጠጣ እየተጠጣ በመጣ ቁጥር እነዛ ተጽዕኖ ስለሚያመጡ ፍላጎት እየቀነሰ ይሄዳል። ሆርሞኖች ላይ ተጽዕኖ ያመጣል። እንግዲህ በዋነኝነት ሆርሞኖች ናቸው አይደል ለግንኙነት ፍላጎት እንዲኖር የሚያደርጉት። ስለዚህ ወንዶች ላይ ደግሞ ብዙዎቻችሁ ትሰሙት አላችሁ ብዬ የማስበው የሆርሞን ስም ቴስቴስትሮን ነው። እሱ ላይ አሉታዊ ተጽዕኖ ነው ያለው። ስለዚህ ቴስቴስትሮን መጠን እንዲቀንስ ያደርጋል። እሱ ከቀነሰ መጠጥ መጠጣት ቴስቴስትሮን ከቀነሰ ደግሞ ፍላጎት ይቀንሳል፣ ፐርፎርማንስ ይቀንሳል፣ የብልት ዝግጁነት ጥንካሬ አብሮ ይቀንሳል ማለት ነው። ሌሎች ሆርሞኖች አሉ። በዋነኝነት ቴስቴስትሮን ነው ሴትም ወንድም ላይ የግንኙነት ፍላጎት እንዲኖር የሚያደርገው። ሌላ ግን የሚረዱ ሆርሞኖች አሉ። ፕሮላክቲን፣ ኦክሲቶሲን፣ ሴሮቶኒን የሚባሉ ሆርሞን አይነቶች ግንኙነት ላይ ተጽዕኖ የሚያመጡ ናቸው። ሌላ ኮርቲሶል የምንለው ደግሞ የሆርሞን አይነት አለ እሱ ደግሞ አሉታዊ ተጽዕኖ ከሚያመጣ ሆርሞን የሚመደበው ኮርቲሶል የሚባል የሆርሞን አይነት ነው ማለት ነው። ብዙ ጊዜ ደግሞ የሚነሳው ያለምንም አይነት ቅድመ ዝግጁነት ቀጥታ ወደ ወሲባዊ ግንኙነት መግባት ያ ማለት ይሄ ቅድመ ግንኙነትን ወይም ቀድሞ ማድረግ ያለባቸውን ነገሮች መነካካት፣ መተሻሸት ምናምን እንደዚህ እንደዚህ አይነት ነገሮችን ሳያደርጉ ቀጥታ ወደ ወሲባዊ ግንኙነት መግባት። የሚያመጣቸውን ችግሮች ደግሞ ብናውቃቸው ደስ ይለኛል። እንደነዚህ አይነት ነገሮች ብዙ ጊዜ ለወንዱ ብዙም ችግር አያመጣም፣ ለሴቷ ላይ ግን የእርካታ መዘግየት እንዳይኖራት ሊያደርግ ይችላል። ግንኙነቱ ህመም እንዲኖረው ሊያደርግ ይችላል። የሚሆንበት ምክንያት ያው ቅድመ ዝግጅት የሚባለው ላይ የሴት ልጅ ሰውነት የሚሰጠው ምላሽ አለ። ከዛ ምላሽ አንደኛው በብልት አካባቢ የሚኖሩ ፈሳሾች ናቸው። እነሱ ፈሳሾች እዛ አካባቢ በደንብ እርጥበት እንዲኖር ግንኙነቱ ስሙዝ እንዲሆን ይረዳሉ። ስለዚህ ቅድመ ግንኙነት ነገሩ በደንብ ካልተደረገ እዛ አካባቢ ድራይነስ ስለሚፈጠር ግንኙነቱ ፔንፉል እንዲሆን ያደርገዋል። ስለዚህ ይሄ ነገር ከተደጋገመ ሴቷ ይሄንን ግንኙነት አቮይድ እያረገች ትሄዳለች፣ የግንኙነት ፍላጎቷ እየጠፋ ይሄዳል ማለት ነው። ስለዚህ ቅድመ ግንኙነት የግድ ያስፈልጋል። ለሴት በተለይ ምንድን ናቸው እነዛ ግንኙነቶች? ኤት ዲፔንድስ እንደሰዎቹ እንደ ሰዎቹ እንዲህ እንዲደረግ ብሎ የሚባል ነገር የለም። ስለዚህ ግንኙነት ላይ መነጋገር የሚያስፈልገው ለዚህ ነው። ምን ትወዳለች? ምን ይወዳል? አንዳንድ ሰው መነካካት ማይፈልግ ሊኖር ይችላል። አንዳንድ ሰው ደግሞ እሱ ምርጫ ያደረገው ሊኖር ይችላል። ግንኙነቱ በምን ያህል ፍሪኩዌንሲ መደረግ አለበት። ኢቨን ፖዚሽን ዲስክስ መደረግ አለበት። የአንድ ሰው ሀሳብና ምርጫ ብቻ መሆን የለበትም። ሴቷ የምትፈልገው ይኖራል ወንዱም የሚፈልገው ይኖራል ማለት ነው። እነዚህ ነገሮች በደንብ መወራት አለባቸው። ስለዚህ ያ ሰው የሚፈልገውን ነገር ይናገራል፣ ሴቷም እንደዛው። ስለዚህ መደረግ ያለበት እንዲደረግ እድል ይፈጥራል ማለት ነው። እንደዚህ አይነት ግልጽ የሆኑ ንግግሮች ግን አልተለመዱም። አልተለመዱም ስልሽ ጭራሽ እንደ መጀመሪያ እንዳነሳ ነው እንደ ብልግና አሳዳጊ የበደለህ ምናምን፣ ይሄ ዱርዬ ባለጌ አይነት ነገሮች ተከታትሎ ይመጣሉ። እና እንዴት ነው አንድ ሰው ጤናማ በሆነ መልኩ እነዚህን አይነት ኮሚኒኬሽን ሊኖረው የሚችለው? እንዳልከው ነው። ትንሽ ከበድ ይላል እንደ አይነት ቶፒኮችን ለማውራት አይደል። በሁለቱ ዙሪያ ነው ግን የሚሆነው። ልክ ነው። ኢቭን በጥንዶች መሀል እነዚህን ነገሮች የማይወሩባቸው ብዙ ጥንዶች አሉ። ታዲያ ይሄ ነገር ካልተወራ ግንኙነቱ የመፍረስ ቻንስ አይኖረው ይኖረዋል። ለዛም ነው እንደ ሐኪምም ስንመክር በተለይ በዚህ ዙሪያ የምንሰራ ሐኪሞች የመጀመሪያው ነገር መነጋገር ነው። የመጀመሪያው የህክምና ስቴፕ መነጋገር ነው። ጥንዶች ይህን ችግር የፈጠረባቸው ነገር ምን እንደሆነ መነጋገር፣ ይሄ እኮ ቢሻሻል እንደዚህ ልናሻሽለው እንችላለን ብለው ማውራት። እንዴት እናውራው የሚለው ምናልባት እነዚህ መንገዶች ከረዱ ሲምፕል አድርጎ ኮንቨርሴሽኑን መጀመር አስፈላጊ ነው። ሲምፕል እንዴት ነው? ሲምፕል እንዴት ነው? ጥሩ ነው። ለምሳሌ ያንን ነገር ለመጀመር ያንን ንግግር ለመጀመር ሲታሰብ ጀጅ በማድረግ ባይጀመር ወይም ደግሞ ከመጥፎ ነገር ባይጀመር፣ ግንኙነቱ ላይ እኮ እንደዚህ አይነት ነገር ነበር ብሎ መጥፎ ነገሩን አንስቶ ከመጀመር የግንኙነቱን ጥሩ ፓርት አንስቶ መጀመረ፣ ስለሱ ዲስከስ ማድረግ፣ ያ ሰውም ቀለል ብሎ ምላሽ እንዲሰጥ ማድረግ አለበዚያ በቁጣ ከተጀመረ በመጥፎ ነገር ከተጀመረ ያኛው ሰው ላይ ከፍተኛ የሆነ ፍራቻ ነው የሚፈጥረው። ምላሽም ላለመስጠት ይችላል። እንዲህ አይነት ነገር ከሚፈጠር ደግሞ ብሎ ያን ነገር አቮይድ ማድረግ ነው ብዙ ሰው የሚመርጠው ማለት ነው። ስለዚህ ሲወራ ጥሩ ጥሩ ያሉ ኤክስፒሪንሶችን ቀድሞ ማውራት እንዲሁም ሲምፕል ሆኖ እንዳልኩ ቀለል አርጎኝን ነገሮች፣ ለምሳሌ እንደ ምሳሌ ማውራት ይቻላል። ሶሻል ሚዲያ ላይ እንዲ ሲወራ እንዲማለ እንዲ ብሎ ኮንቨርሴሽኑን መጀመር ይቻላል። እንዲ እንዲ ነገር ቢደረግ ይህን ነገር ማሻሻያ መንገድ እንዳለ ሰማሁ እኮ ሊረዳን ይችላል ብሎ ነገሮቹን ቀለል ባለ መልኩ በተለይ አስተያየት ተቀባዩን ሰው በማይጎዳ መልኩ መሆን አለበት። አለበዛ የሚፈጠረው ፍራስትሬሽን ነገ ላይ ያ ግንኙነት ሊደረግ ሲል ያ ነገር ነው በአይምሯቸው የሚፈጠረው እንዲፈጠሪው እንዲለኝሆን እንዲትለኝሆን በሚል ያኔ ደግሞ ፐርፎርማንስ አንዛይቲ የምንለው ነገር ይመጣል። ልክ ግንኙነቱ ላይ ብቁኔ ብቁ አይደለሁም የሚል ጥያቄ ውስጥ ይገባሉ። ሰውነታችን ደግሞ አውቶማቲክሊ ሪስፖንድ ያደርጋል። ሰው ልክ እንደ አይነት ሁኔታ ውስጥ ሲገባ፣ ፍራቻ ውስጥ ሲገባ ሰውነት የሚሰጣቸው ብላሾች አሉ። እነሱ የበለጠ የነበረውን ሁኔታዎች የማባባስ አቅም አላቸው ማለት ነው። ስለዚህ መነጋገር የመጀመሪያው ህክምና ነው። አሁን በወንድ ልጅ ለምሳሌ በሚወዳት በሚወዳት ሴት ድሃ እንደሆነና ገንዘብ እንደሌለውና በግንኙነት ወቅት እንደማይችል መነገር ሞራሊ ከሚጎዱ ነገሮች ውስጥ አንደኛው እሱ ነው። እንደዚህ አይነት ነገሮች እንዳልሽው ሲጀመር ከጥሩ ነገሩ መጀመሩ አሪፍ ነው። ነገር ግን ከጥሩ ነገሩ መጀመሩ እንዳለ ሆኖ ካላወቀውስ ያ ሰው ምን ችግር እንዳለበት ቀድሞ ካላወቀው እንግዲህ እሱ ነው ችግሩ። ባለቤቱ ብዙ ጊዜ አወድ ሳይሆን እኔ ጋ ከሚመጡ ከሚመጡትም ታካሚዎች ለምሳሌ ባል ይመጣና ሚስቴ ምንም ስሜት የላትም ለመታከምም ይሄ ችግር እንዳለባት አታውቅም የሚሉ ሰዎች ይኖራሉ። ወይ ሴቶች ይመጡና ደግሞ ባሌ ቶሎ መጨረስ ችግር አለበት፣ ይሄ እንዳለበት ግን አያስተውልም፣ እኔ ባለመርካት ችግር ውስጥ ነው ያለሁት የሚሉ ሴቶች ይኖራሉ። ህመምን ማወቅ ራሱ ቅድም እንዳልኩ መነጋገር የመጀመሪያ ህክምና እንደሆነ፣ ህመምን ማወቅም አንደኛው የህክምና ስቴፕ ነው። ያ ሰው ባለቤቱ ካላወቀው ደግሞ ያኛው ሰው ስሙዝ በሆነ ወይ ቢነግረው የተሻለ ነው የሚሆነው እንዲህ እንዲህ አይነት ነገር እኮ እየተፈጠረ ነው፣ እንደዚህ እንደዚህ አይነት ግንኙነት ላይ ያሉ ቅሬታዎች አሉኝ ብሎ ሌላ ኮንፍሊክት የሚፈቱበትን መንገድ፣ ሌላ አለመግባባቶች የሚፈቱበትን መንገድ ለዚህኛው መሆን የሚችል ነገር። ስለዚህ እነዚህ አይነት ልምምዶች ቢለመዱ የተሻለ ይሆናል፣ የግንኙነት ህይወታቸው ማለት ነው። ከግንኙነት በኋላ ጀርባ ተሰጣቶ መተኛት፣ ለመተያየት ብዙ ፍላጎት ማጣት፣ መደባበር፣ እንደዚህ አይነት ነገሮች እሳ ሲያጋጥሙ ምን አይነት መፍትሄዎች ናቸው መወሰድ ያለባቸው? ግንኙነት ፌዞች አሉት። ለምሳሌ የመጀመሪያው ኤክሳይትመንት ፌዝ የምንለው አለ። ወንዱም ሴቱም ለግንኙነት ዝግጁ ሲሆኑ ሰውነት አካባቢ የሚታዩ ለውጦች፣ ከዛ ፕላቱ ፌዝ አለ፣ ከዛ ኦርጋዝም፣ ከዛ ሪዞሉሽን ፌዝ የምንለው ወይም ግንኙነቱ ካለቀ በኋላ ሰውነት ወደ ራሱ ወደ ኖርማል ወደ ነበረው ሁኔታ የሚመለስበት ነው። እንግዲህ በነዛ የግንኙነት ፌዞች ላይ የሚለቀቁ ሆርሞኖች አሉ። ለምሳሌ ዶፓሚን የሚባለው ሃፒ ሆርሞን የሚባለው በጣም ሰርጅ የሚያደርግበት በጣም ከፍ የሚልበት ነው፣ በዛ ጊዜ ማለት ነው። ኦክሲቶሲን በጣም ከፍ ይላል። ስለዚህ ሴቶች ጋና ወንዶች ጋር ይሄ ሆርሞን ከፍ ብሎ ኦርጋዝም ላይ ደርሰው ወይም እርካታ ላይ ደርሰው ሪዞሉሽን ፌዝ ላይ ደግሞ ሆርሞኖቹ ከፍ ብሎ የነበሩት እየቀነሱ ነው የሚመጡት። ስለዚህ እነ ዶፓሚን በጣም ከቤዝ ላይም በታች ሊወርዱ ይችላሉ። ከዛ ፕሮላክቲን የሚባለው ሆርሞን ደግሞ እሱን ኮምፐንሴት ለማድረግ ከፍ ሊል ይችላል። በእነዚህ ሆርሞን ባላንስ አማካኝነት ወንዶች ላይም ሴቶች ላይም የተለያዩ ስሜቶች ሊንጸባረቁ ይችላሉ። ወንዶች ላይ ከሚንጸባረቁት ምልክቶች ቁጡ ቁጡ የመሆን ሊሆን ይችላል። ያለመፈለግ ሴቷን ያለማየት ስሜት ሊሆን ይችላል። ሴቷ ደግሞ ብቸኝነት ይሰማታል። ያን ብቸኝነት ደግሞ ለመወጣት መታቀፍ ትፈልግ ይሆናል። የወንዱን ሰፖርት ትፈልግ ይሆናል። ከዛ ስሜቱን ካየሁ ይቃረናል። ስለዚህ ለምን ተቃረነ የሚል ደግሞ ፍራቻ ውስጣቸው ይፈጠራል። ስለዚህ ሴቷ አይወደኝ ይሆን እንዴ ትላለች፣ ለዚህ ጉዳይ ብቻ ነው እንዴ ፈለገኝ ትላለች። ለዛ ጉዳይ ብቻ ላይሆን ይችላል። በእነዚህ ሆርሞን ባላንስ አማካኝነት እንዲህ አይነት ችግሮች ሊመጡ ይችላሉ ማለት ነው። ሶ እነዚህ ነገሮች ዲስከስ ማድረግ ያስፈልጋል። ግንኙነቱም ሲደረግ ኢንቲሜት ከሆነ ሰው ጋር ቢደረግ የተሻለ ነው የሚሆነው በጣም ከሚዋደድ ከሚከባበር ሰው ጋር ግንኙነቱ ቢደረግ እነዚህ ነገሮች የመከሰት እድላቸውን ይቀንሰዋል ሊከሰትም ይችላል ግን እንዳልኩ እድሉን ይቀንሰዋል ሰው እንዲህ አይነት ችግሮች የሚመጡት ከሆርሞን ኢምባላንስ ከግንኙነት በኋላ ከሚፈጠር የሆርሞን መቀነስና መጨመር ጋር በተያያዘ ምክንያት መቼ ነው ጀመር ያለበት መቼ ጀመር ትላለህ እስኪ እንደሰውኛ ሀኪም እንኳን ባትሆን ዝግጁ የምንሆነው 18 ዓመት በኋላ ሰውነታችን ለእንደዚህ አይነት ነገር ዝግጁ የሚሆነው ብዬ አስባለሁኝ። እና ወደ ፍቅር ህይወት ከተገባ በኋላ ወይ ደግሞ እኔ ፐርሰናሊ ወደ ትዳር ከተገባ በኋላ ፕሪፈር ከሚያደርጉት ውስጥ ነኝ። ግን የትኛው ነው የሚመከረው? እንግዲህ ይሄ ነው የሚባል የእድሜ ቁጥር አይወጣለትም። ግን ምንድን ነው ቅድም እንዳልኩ አንድ ሰው በቂ ነው የሚባለው ለመወሰን እራሱ 18 ዓመት ነው አይደለ ግንኙነትም ሲደረግ ኃላፊነት መውሰድ የሚችል ሰው ቢሆን ይመረጣል ሰው ኃላፊነት ስንል በአስተሳሰብ ማቹር የሆነ ሰው ሊሆን ይችላል ውሳኔ ማድረግ ፋይናንሺያሊ ሪስፖንስብል መሆን የሚችል ሰው ስለዚህ ያ ሰው ዌንኤቨር ሬዲ ነኝ ብሎ በሚያስብበት ጊዜ ግንኙነት ማድረግ መጀመር ይችላል ፋይናንሺያሊ ሪስፖንስብል ስ ምን ያገናኘዋል? ሶ ከግንኙነቱ በኋላ ሊፈጠሩ የሚችሉ ነገሮች አሉ። ሶ ልታረግዝ ትችላለች አንዲት ሴት፣ በሽታ ሊይዛት ይችላል አንዲት ሴት ከግንኙነት በኋላ። ስለዚህ እነሱን ነገር ኃላፊነት ወስዶ ሀንድል ማድረግ የሚችሉ ሰዎች መሆን አለባቸው ወደዚህ ግንኙነት ሲገቡ። ስለዚህ ለእነዚህ ጉዳዮች ደግሞ አቅም ያስፈልጋል። ስለዚህ አቅማቸውን አደራጅታችሁ ግቡ። አዎ።